ልዩ የፀጉር ቅባት ለልጅም ለአዋቂም ለሁሉም የፀጉር አይነት ሊስማማ የሚችል የተፈጥሮ ቅባት ለእኔም ለልጅም የረዳኝ በጣም የጠቀመን አዘውትሬ የምጠቀመው የማዘጋጀው ምርጥ ቅባት ነው። እንሆ በዚህ ቪዲዮ የማጋራችሁ። ሰላም ይብዛላችሁ። እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቻናል ቤተሰብ ሆኑ፣ ተቀላቀሉ ነባር ቤተሰቦቻችን በጣም እናመሰግናለን፣ ሁሌም ስለምታበረታቱን ማለት ነው። እንግዲህ ይህን ቪዲዮ ላይክ ማድረግ እንዳትረሱ። ጥያቄም ካላችሁ፣ ሀሳብ አስተያየትም ካላችሁ በኮሜንት አስቀምጡልን። እንዲሁም ቪዲዮን ሼር በማድረግ አበረታቱን። ለማዘጋጀት ዋናው ግብአቴ ካሮት ነው። እንዲሁም ሌሎችን ግብአቶች አካትቼ ነው የማዘጋጀው። ካሮቱን በመጀመሪያ በደንብ አጠቤው አለው። እንዲሁም ደግሞ ቆዳውን በደንብ ካነሳሁኝ በኋላ በመፈቅፈቂያ በዚህ ሂደት እፈቀፍቀዋለሁኝ። ይህንን ቅባት ሁል ጊዜ ባለቀ ቁጥር እያዘጋጀው የምጠቀመው በጣም የምወደው ለልጄም ለኔም የተስማማን ቅባት ነው። እንግዲህ ትወዱታላችሁ። በእርግጠኝነት ይስማማችኋል ብዬ ተስፋ አደርጋለሁ። በዚህ ሂደት አዘጋጅታችሁ እንድትጠቀሙ ጋብዛችኋለሁ ማለት ነው። እና ካሮቱን በዚህ ሂደት በሰፊውም ፓርት ችግር የለም በመፈቅፈቂያው ማለት ነው እንፈቀፍቀዋለን። እንግዲህ እንደሚታወቀው ካሮት በውስጡ ከፍተኛ መጠን ያለው አንቲኦክሲደንትነትን የተሞላ ስለሆነ፣ እንዲሁም በዋናነት ለፀጉር አስፈላጊ የሆኑ ንጥረ ነገሮችን ቫይታሚኖችን በውስጡ የያዘ ነው። ቤታ ካሮቲንን ጨምሮ እንደ ቫይታሚን ኢ ሲ ኢ እንዲሁም በጣም በርካታ ለፀጉር አስፈላጊ የሆኑ ማዕድናትን በውስጡ የያዘ ስለሆነ ይህንን ግብአት እንግዲህ ለቆዳችንም ለፀጉራችንም እንዲሁም ለራስ ቆዳ ጤና ጭምር በርካታ ጥቅምን የምናገኝበት የተፈጥሮ ግብአት ነው። በተለያየ መንገድ አዘጋጅተን ልንጠቀመው የምንችለው በጣም በርካታ ጥቅም የያዘ የተፈጥሮ ምርት ነው። እንግዲህ በዚህ ቪዲዮ ለፀጉር አስፈላጊ የሆነ ሁሌም እኔ ለራሴ ለልጄም እያዘጋጀው የምጠቀመው ቅባት ነው። እንግዲህ ለረጅም ጊዜ እንዲቆይ ነው በዚህ ሂደት የማዘጋጀው። ለዛም ከፈቀፈኩት በኋላ በኦቨን ወረቀት ላይ እንደዚህ ዝርግ በሆነ ትሪ ነገር ላይ አድርገን እንዲደርቅ ማለት ነው። በፀሐይም፣ ፀሐይ ካለ ወይ ደግሞ ኦቨን ውስጥም ሞቅ አድርገን ኦቨኑን ከተን እንዲደርቅ ውሃው መጠጥ እንዲያደርግ አደርጋለውሁ ማለት ነው። እንግዲህ እኔ ፀሐይ ላይ ነው ፀሐዩ ሞቅ ያለ ስለሆነ ፀሐይ ላይ ነው የማደርገው ማለት ነው። ልክ ሲደርቅ ከደረቀ በኋላ ያሁን ብዛት ያለው የሚመስለው ራሱ ያንሳል ሙሽሽ ብሎ ማለት ነው። እና ብዙ ጊዜ ያው ከነው ውሃው ስናዘጋጀው ቶሎ አይቆይም። ውሃነት ካለው ካሮቱ እርጥቦ ነው ስናዘጋጀው ብዙ ጊዜ አይቆይም፣ ወይም ቀዝቃዛ ቦታ አስቀምጠነው እንደዚህ እያወጣን ካልተጠቀምን በስተቀር ለዛ ለረጅም ጊዜ እንዲቆይ ነው በዚህ ሂደት የማዘጋጀው። በዚህ ሂደት አሰጠዋለሁ እንዲደርቅ ማለት ነው ጠፈፍ ብሎ ውሃው ምንድን ነው ውሃነቱ ከደረቀ በኋላ በቀጣይ ስናየው እንግዲህ አነስ ይላል። ያ ብዙ የሆነው ካሮቱ እራሱ አንሶ ይሄንን ይመስላል። እና እንዳልኳችሁ ለረጅም ጊዜ እንዲቆይ ነው እንጂ እንደዚህ ሳናደርቅም ብናዘጋጅ እንችላለን። ዋናው ነገር እንዲደርቅና ለረጅም ጊዜ የሚቆይ ቅባት ለማዘጋጀት ነው እና ለማዘጋጀት በምጠቀሙ ብርጭቆ ነ ከቃል ጨምረዋለሁ። ይህ ቅባት ለልጅም ለአዋቂም ለሁሉም የፀጉር አይነት ሊስማማ የሚችል ነው። ምክንያቱም የምናዘጋጅበት መንገዱ ጤናማ የሆነ ነው፣ እንዲሁም ግብአቶቹ ጤናማ የሆኑ እና ለፀጉር ጤንነት በጣም አስፈላጊ የሆኑ ስለሆኑ ማለት ነው እና ብርጭቆ ላይ በዚህ ሂደት ከጨመርኩት በኋላ የምንፈልገውን የዘይት አይነት ማካተት እንችላለን። እኔ የወይራ ዘይት ነው የምጨምረው ማለት ነው። ይህም እንዳልኳችሁ እኔ ለራሴም ለልጄም የሚስማማ ስለሆነ ነው። በኮኮናት ኦይልም ሞክሬያለሁ እንዲሁ በጣም ጠቃሚ ነው። የኮኮናት ኦይሉን እና የወይራ ዘይቱንም እንዲሁ አንድ ላይ ቀላቅለንም ብንጠቀም አብሮ የሚሄድ ነው እና ብቻውን ራሱ የወይራ ዘይቱንም ከጨመርንም እንዲሁ። እንችላለን ማለት ነው። ያን ከጨመርኩ በኋላ እንዳያችሁት ለአንድ ደቂቃ የሚሆን ያህል በዚህ ሂደት ፈጨታ አድርጓሉ በማሽኑ ማለት ነው። ምክንያቱም ካሮቱ ደረቅ ስላለ ውሃው እንዲመጥ ብለን ስላደረቅ ነው። ጥቅሙን በደንብ እንዲሰጠን ከኦይሉ ጋር እንዲዋሃድ በጣም ይረዳል እና ከፈጨነው በኋላ ስናየው ዘይቱ ራሱ በጣም ወፍራም ይዘቱን ራሱ ይቀይራል ወዲያው ማለት ነው። በቀጣይ የማካትተው ግብአት አስር ፍሬ የሚሆን ቅርንፉድ ይህም የምናዘጋጀው ቅባቱ ሽታው ጥሩ እንዲሆን ይረዳል። እንዲሁም ደግሞ ተያዥነት በጣም በርካታ ጥቅም ስላለው በጣም ጠቃሚ ነው። በመቀጠልም አንድ ሶስት ፍሬ የሚሆን ቁራጭ የቤይ ቅጠል እጨምራለሁ። ይህ የቤይ ቅጠል ማለት በኪችናችን ውስጥ የሚገኝ የቅመም አይነት ነው። ምግብን ለማጣፈጥ የምንጠቀምበት ምግብ ለረጅም ጊዜ እንዲቆይ ብለን የምናካትተው እንደ ስጋ አሳም ነገር ምናምን ስንሰራ የምናካትተው ነው እና ለሰው ለምንድነው እሱ፣ ለቆዳ ጤንነት፣ ለውበት መጠበቂያ፣ ለራስ ቅል ቆዳ ጤና፣ ለፀጉር በጣም አስፈላጊ የሆነ ጥቅም የሚሰጥ የተፈጥሮ ግብአት ነው። የእሱን ብቻውን ራሱ ኦይሉን አዘጋጅቼ ያጋሯችሁ ቪዲዮ አለ። ወደ ታች ብትወርዱ ታገኙታላችሁ። በጣም ተስማሚ የሆነ ቅባት እና በዚህ ሂደት ከቀላቀልኳቸው በኋላ አንድ ላይ በጨርቅ በዚህ ሂደት ጠቅልዬ አስሬ እንደገና ፀሐይ ላይ ለአንድ ቀን ሙሉ እንደዚህ አስቀምጠዋለሁ። በምትኩ እንግዲህ ውሃ በውሃ እንፋሎት አድርገን ሰዓት ላይ ሙቀት እንዲያገኝ ማድረግ እንችላለን። እኔ ግን እንዳልኳችሁ ፀሐይ ላይ ነው በዚህ ሂደት ያዋልኩት እና በሁለቱም መንገድ ብናዘጋጅ እንችላለን ማለት ነው። በመቀጠልም አጠለዋለሁ እሳሳ ባለ ጨርቅና ወንፊት አድርጌ አጠለዋለሁ። እንዳያችሁት ቢጫ የሆነው ከለሩ ራሱ ተቀይሮ ምክንያቱም ያካተት ነው የቅርንፉዱም፣ የቅጠሉም፣ የካሮቱም አንድ ላይ ግብአቶቹ ጥቅም በዚህ ሂደት ሰቶናል ማለት ነው። በደንብ አጥልዬ እንግዲህ በደንብ እንዳያልፍ በሁለት ደርቤ ነው ያጠለልኩት ማለት ነው። ምክንያቱም ፒውር የሆነውን ኦይሉን ብቻ ለማግኘት ማለት ነው እና የመጀመሪያውን ፓርት ለብቻ አድርጌ በቀጣይም ወፈር ያለውን ፓርት ደግሞ ለብቻ አደርጋለሁ ማለት ነው እና እንደምታዩት ቆንጆ የሆነ ቅባት ወጥቶታል። ይህ ቅባት በጣም ተስማሚ ነው። ሞክሩት፣ በእውነት ትወዱታላችሁ። ለራስ ቅል ቆዳ ጤና በጣም ጠቃሚ የሆነ ሐኪም የሆነ ቅባት ነው። የቆዳ ድርቀትንም ይከላከላል። ቆዳችን የራስ ቅል ቆዳ የለሰለሰ እንዲሆን ከፎሮፎር ከተለያዩ ነገር የጸዳ እንዲሆን በጣም የሚረዳ ነው። እንዲሁም የጸጉር እድገቱንም የሚያፋጥን እና አጠቃላይ ለጸጉር ጤና እንዳልኳቸው አስፈላጊ በሆኑ ንጥረ ነገሮች ቫይታሚኖች የተሞላ ግብአት ስለሆነ በጣም በርካታ ጥቅምን የምናገኝበት ነው እና ብርጭቆ ነክ ነገር አስቀምጣለሁ። አንደኛው ግን ለመቀባት በሚሆንኝ ቃሌ ከጨመርኩ በኋላ እየቀረውን በብርጭቆ ነክ ነገር አስቀምጬ ባለቀ ቁጥር በዛኛው ላይ እያደረግኩ ለመቀባት እንደዛ አስቀምጫለሁ ማለት ነው። እና እንዳልኳችሁ ይህንን ቅባት በዚህ ሂደት አዘጋጅቼ እኔም ልጄም የምንጠቀመው ነው። ይህ ቅባት ተቀብተ ነው ለመታጠብም የሚሆን ነው። ተቀብተነው ነው ላለመታጠብም እንደዚሁ ለማቆየትም የሚሆን ነው። ሽታው ምንም የማይቆርቁር በጣም ደስ የሚል ሽታ ያለው ነው። ምክንያቱም ያካተትናቸው ሁለቱ ግብዓቶች የበርች ቅጠሉ ራሱ መዓዛው በጣም እንደውም በመዓዛው ነው የሚታወቀው። ቅባቶችን እንደዚህ አንዳንድ ቅባቶች ሽታ ያላቸው ስናዘጋጅ አብረን ብናካትተው ሽታውን ለመቀነስ ይረዳል። ጥሩ ማዕዛ ያለው እንዲሆን በጣም የሚረዳ ነው። እንዲሁም ቅርንፉዱም ጭምር ጥሩ ማዕዛ ያለው ቅባት እንዲሆን ስለረዳው፣ እንዳልኳችሁ ይህ ቅባት ምንም ሽታውንም ጠንተን ልንታጠበው ምናምን ምንለው ከፈለግን በርከታ አድርገን ተቀብተን መታጠብ እንችላለን። ካልሆነም በስሱም እንደዚህ ተቀብተን በምንፈልገው መጠን ተቀብተን ላንታጠበው ለሚተው የምንችለው የቅባት አይነት ነው ማለት ነው እና በዚህ ሂደት እኔ ተቀብቼ ለመታጠብ ነው ትንሽ ራስ አድርጌ ተቀባውት ታጠበዋለው። ምክንያቱም መታጠብ ስለፈለጉ ከዛም በኋላ መልሽ የምቀባው ነው ማለት ነው እና ልጄንም ደግሞ እንዲሁ ካጠኳት በኋላ ቀብቻት አለው። እንደገናም እንደዚህ ሹሩባ ሰርቻት ቀባት አለው ማለት ነው እና በተለይ ለልጄ በጣም የጠቀመኝ ቅባት ነው። ፀጉሯ እንዲፋፋ እንዲያድግ በጣም የረዳ ነው እና በጣም ተወዱት አላችሁ። ለልጆቻችሁ ሞክሩት፣ እንዲሁም ለራሳችሁ ፈጣን ለውጥ የምታዩበት በጣም ቆንጆ የተፈጥሮ ቅባት ነው። እነሆ ዛሬም በዚህ ቪዲዮ ላጋራችሁ የመጣሁት ማለት ነው እና ይህን ቪዲዮም ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ደግሞ በሌላ ጠቃሚ ስራ እስከምንገናኝ ደህና ሆኑልን። በጣም እንወዳችኋለን እና አከብራችኋለን። ባይ ባይ።